በክፍል 17 ትምህርታችን ላይ በቀዳሚነት ተሳትፎ ያደረጉ አስር ተማሪዎች ዳግማዊት፣ ዘአድማስ፣ ዘይነብ፣ ዞማ፣ አስራት፣ ሃና፣ አንጆስም፣ ሄይም፣ ማሪያ፣ ቤቲ። የሁላችሁም በጣም አሪፍ ነው። በርቱልኝ። እነዚህ ተማሪዎች በተደጋጋሚ ተሳትፎ ከማድረጋቸው የተነሳ ስማቸውን በቃል እያወኩኝ ነው። በጣም አመሰግናለሁ። በጣም ደስ ብሎኛል። ሌሎቻችሁም እንደዚሁ ተሳትፎ ያደረጋችሁ የተማራችሁትን ወደ ተግባር ለውጡ። ሃይ ማይ ዲር ስቱደንትስ ወልካም ቱ ደይ 18 ውድ ተማሪዎቼ እንኳን ወደ ቀን 18 ትምህርታችን በደህና መጣችሁ። የዛሬው ርዕሳችን የሚሆነው ኤክስፕሬሲንግ ፊሊንግስ ይሆናል። ስሜቶቻችንን መናገር ማለት ነው። ማንኛውም የሚሰማንን ስሜቶች በእንግሊዘኛ እንዴት በትክክልና በቀላሉ መግለጽ እንደምንችል ነው ዛሬ የምናየው። ይህንን ትምህርት ላይክ በማድረግ ብቻ ለብዙ ሰዎች ማድረስ ይቻላል። ስለዚህ ላይክ እያደረጋችሁ መማር ለሚፈልጉ ሁሉ እንዲደርስ አድርጉ። እንዲሁም ለዚህ ቻናል አዲስ የሆናችሁ ተማሪዎች ሰብስክራይብ በማድረግ ብቻ ቻናሉ መደገፍ ትችላላችሁ። እንደተለመደው ከትምህርቱ መጨረሻ ላይ ፈተና ወይም ቴስት ስለሚኖረን እስከ መጨረሻው በመቆየት ተከታተሉ። ትምህርታችንን እንጀምር። ሌስ ጌ ስታርደን። እንደምታውቁት ሁለት አይነት ስሜቶች አሉ፣ ጥሩ ስሜቶች እና መጥፎ ስሜቶች ማለት ነው። ስለዚህ ቀድመን የምናየው ጥሩ ስሜቶች ወይም ፖዘቲቭ ፊሊንግስ የምንላቸው ነው። ከጥሩም ከመጥፎም አስር አስር የሚሆኑ ስሜቶችን እንዴት መግለጽ እንደምንችል እናያለን። ስለዚህ ከጥሩ ስሜቶቻችን እንጀምራለን። በመጀመሪያ የምናየው እነዚህን አምስት ስሜቶቻችንን እንዴት እንደምንገልጽ ነው። መጀመሪያ ከነ ትርጉማቸው እናያቸዋለን። የመጀመሪያው ሃፒነስ ይላል። ሃፒነስ ሃፒነስ ማለት ደስታ ማለት ነው። ሁለተኛው ላቭ ላቭ ማለት ሁላችንም እንደምናውቀው ፍቅር። ፒስ፣ ፒስ ሰላም። ሆፕ፣ ሆፕ ተስፋ። ኤክሳይትመንት፣ ኤክሳይትመንት ጉጉት። ኤክሳይትመንት የምንለው አብዛኛውን ጊዜ ደስታ በሚለው እንገልጸዋለን። ኤክሳይትመንት ማለት በጣም ደስታችን ከፍ ያለ ከመሆኑ የተነሳ ለአንድ ነገር ስንጓጓ ማለት ነው። ስለዚህ እነዚህን አምስቱን ስሜቶቻችንን እንዴት አድርገን በንግግር እንደምንገልጽ እኒያ የምንጠቀመው እነዚህን ሁለቱን ንግግር ነው። የመጀመሪያው አም ብለን የምንጀምረው ነው። አም እንደምታዩት፣ አይ አም ወይም አም ብለን መጀመር እንችላለን በሁለቱም። ሌላው ደግሞ አይ ፊል አይ ፊል ፊል ማለት የሚሰማን ነገር ማለት ነው፣ ስሜት ማለት ነው። ስለዚህ አይ ፊል ብለን ከጀመርን የሚሰማኝ ብለን እንገልጽ ነው ማለት ነው። ስለዚህ አም ብለን ወይም አይ ፊል ብለን ንግግራችንን በመጀመር ብቻ ስሜቶቻችንን እንገልጻለን ማለት ነው። እንጀምር። የመጀመሪያው የደስታ ስሜት ነው። እሱን ለመግለጽ አም ሃፒ፣ አም ሃፒ ደስተኛ ነኝ የሚል ትርጉም ይኖረዋል። አም ሃፒ ብለን መግለጽ እንችላለን። ሌላው ደግሞ ራሱን የደስታ ስሜትን አይ ፊል ብለን መግለጽ እንችላለን። አይ ፊል ሃፒ፣ አይ ፊል ሃፒ ሲሆን ደግሞ ደስታ ይሰማኛል ወይም የደስታ ስሜት እየተሰማኝ ነው ማለት ነው። ስለዚህ ሁለቱንም መጠቀም እንችላለን። ለእኛ የቀለለልን የፈለግነውን መርጠን መጠቀም እንችላለን ማለት ነው። ከዚህ በኋላ ያሉ ስሜቶችን ከሁለት አንዱ ብቻ እየቀላቀልን እየመረጥን እያየን እንሄዳለን። ሁለተኛው ስሜት ላቭ የሚለው ነው፣ ፍቅር ማለት ነው። እንደምታውቁት አንድን ሰው እወድሃለሁ፣ እወድሻለሁ ለማለት አይ ላቭ ዩ ነው የምንለው። እሱን ከዚህ በፊት ተምረነዋል። አሁን እዚህ ጋር የምናየው እንደተወደድኩኝ ይሰማኛል የሚለውን ነው። ያ ማለት የመወደድ ስሜት ማለት ነው። የመውደድ ሳይሆን የመወደድ ስሜት እሱን ለመግለጽ አይ ፊል ላቭድ አይ ፊል ላቭድ አይ ፊል ላቭድ ካልኩኝ እንደተወደድኩኝ የተሰማኝ ነው ማለት ነው። ስለዚህ አንድ ሰው የሆነ ነገር ካረገልኝ፣ የሆነ ስጦታ ከሰጠኝ አይ ፊል ላቭድ ማለት ትችላለሁ ማለት ነው። ሌላው ፒስ የምንለው ነው። ሰላም ማለት ነው። ስለዚህ ሰላም ይሰማኛል ለማለት አይ ፊል ፒስፉል I feel peaceful ማለት እንችላለን። I feel peaceful ሌላው ያየነው ሆፕ የሚለው ነው ተስፋ ማለት ነው። ተስፋ እንዳለ ይሰማኛል ለማለት ከፈለግን I feel hopeful I feel hopeful I feel hopeful ማለት እንችላለን። ያ ማለት ተስፋ እንዳለ እየተሰማን ነው ማለት ነው። በሰዓቱ ሌላ ያየ ነው ኤክሳይትመንት የምንለው ነው ወይም ደስታው ከመጠን በላይ ሆኖ ለአንድ ነገር ስንጓጓ ማለት ነው። በጣም ጓጉቻለሁ ለማለት አም ኤክሳይደድ እንላለን። አም ኤክሳይደድ አም ኤክሳይደድ ካልኩኝ በጣም ጓጉቻለሁ ማለት ነው። ምናልባት ሽርሽር ለመሄድ ሊሆን ይችላል። በጣም ተደስቼ ከጓጓውኝ አም ኤክሳይደድ ብዬ ስሜቴን መግለጽ እችላለሁ ማለት ነው። አሁንም ጥሩ ስሜቶቻችንን እንቀጥል። ቅድም አምስት አይተናል፣ አሁንም አምስት እንጨምራለን። የመጀመሪያው ሪሊቭ ይላል። ሪሊቭ እፎይታ የምንለው ስሜት ነው። ሪሊቭ። ሁለተኛው ግራቲቲዩድ፣ ግራቲቲዩድ። ግራቲቲዩድ ማለት ደግሞ ምስጋና ማለት ነው። ሌላው ከንፊደንስ። ከንፊደንስ በራስ መተማመን ወይም በራስ የመተማመን ስሜት። ሌላው ሰርፕራይዝ፣ ሰርፕራይዝ ይህንን አብዛኞቻችን እናውቀዋለን። ያልጠበቅ ያልጠበቅነው ደስታ ወይም ያልጠበቅነው ነገር ሲከሰት የሚሰማን ስሜት ሰርፕራይዝ ይባላል። ሌላው ፕራይድ፣ ፕራይድ ማለት ኩራት እነዚህን አምስቱ እንዴት እንደምንገልጽ እናያለን። የመጀመሪያው ሪሊፍ የምንለው ነው። እፎይታ ይሰማኛል ይላል። አይ ፊል ሪሊቭድ አይ ፊል ሪሊቭድ አይ ፊል ሪሊቭድ ካልኩኝ በሰዓቱ እፎይ እያልኩ ነው ማለት ነው። እፎይታ እየተሰማኝ ነው ማለት ነው። ሌላው ግራቲቲዩድ ያለው ነው። ምስጋና ማለት ነው አም ግሬትፉል ብለን መግለጽ እንችላለን። ግት አም ግሬትፉል ካልኩኝ የምስጋና ስሜት የተሰማኝ ነው ማለት ነው። ይህንን ንግግር አመሰግናለሁ ለማለት እንጠቀመዋለን። ለምሳሌ አንድ ሰው የሆነ ነገር ቢያደርግልኝእና ማመስገን ከፈለኩኝ ስሜቴን አም ግሬትፉል ብዬ መግለጽ እችላለው ማለት ነው። በዛ ሰዓት እየተሰማኝ ያለው ስሜት የማመስገን ስሜት ነው ማለት ነው። እንቀጥል። ከንፊደንስ ያለው በራስ መተማመን የሚለው ነው። እሱን ለመግለጽ ደግሞ አይ ፊል ከንፊደንት አይ ፊል ከንፊደንት፣ በራስ መተማመን ይሰማኛል እያልኩ ነው። ሌላው በዚሁ ቃል የምናየው ንግግር አም ከንፊደንት የሚለውን ነው። አም ከንፊደንት የሚለው በራሴ ተማመናለሁ የሚል ትርጉም አለው። ስለዚህ እንደ ስዕብናም እንወስደው እንችላለን ማለት ነው ሌላው ሰፕራይዝ የሚለው ነው። አም ሰፕራይዝድ አም ሰፕራይዝድ አም ሰፕራይዝድ ካልኩኝ ተገርም ያለው ወይም ተደነቅ ያለው እያልኩ ነው። ስለዚህ ያልጠበቅነው ነገር ተዘጋጅቶ ሊጠብቀን ይችላል። ዝግጅት ስለዚህ ሰፕራይዝ አረጉን ሲባል አም ሰፕራይዝድ ብዬ ስሜቴን ከገለጽኩኝ ያረጋችሁት ነገር አስደንግጦኛል ወይም አስገርሞኛል፣ አስደስቶኛል እያልኩ ነው ማለት ነው። ሌላው ፕራይድ ፕራይድ ምን ብለናል ኩራት እሱን ለመግለጽ ደግሞ አም ፕራውድ አም ፕራውድ አም ፕራውድ ማለት ኮርቻለው ማለት ነው። አይ ፊል ፕራውድ ሲሆን ደግሞ አይ ፊል ፕራውድ አይ ፊል ፕራውድ ካልኩኝ ኩራት ይሰማኛል ማለት ነው። አሁን ለምሳሌ ልጄን ካስመረቅኩኝና በዛ ሰዓት ምን ይሰማሃል ብትሉኝ ወይም ምን ይሰማሻል ብትሉኝ፣ አይ ፊል ፕራውድ ማለት እችላለሁ። በጣም ኩራት ይሰማኛል ማለት እችላለሁ። አሁን ፖዚቲቭ ፊሊንጎችን ጨርሰናል። ወደ ኔጌቲቭ ፊሊንጎችን መጣልን ማለት ነው። መጥፎ ስሜቶች። አሁንም እነሱን ለሁለት ቦታ ከፍለን የምናያቸው የመጀመሪያዎቹ እነዚህ ናቸው። ሳድነስ ሳድነስ የምንለው ሐዘን ማለት ነው፣ ወይም ሲከፋን ሳድነስ እንለዋለን። ሌላው ኤንገር ኤንገር፣ ደግሞ ንዴት። ፊር ፊር፣ ፍርሃት። ጊልት ጊልት፣ ጥፋተኝነት። ሼም ሼም፣ እፍረት። ሪግሬት ሪግሬት ቁጭት እነዚህ ስድስቱን ስሜቶች እንዴት እንደምንገልጽ እናያለን። ተመሳሳይ ነው። አይአም ወይም ደግሞ አይ ፊል ብለን ነው የምንገልጸው። አም ሳድ ላለው ሳድነስ ወይም ሀዘን ለመግለጽ አም ሳድ ላለው። አም ሳድ ማለት አዝኛለሁ ማለት ነው፣ ወይም ሀዘን እየተሰማኝ ነው ማለት ነው። አም ኤንግሪ አም። angry ካልኩኝ ደግሞ ተናድጃለሁ እያልኩ ነው። ፍራቻን ለመግለጽ ወይም ፊር የሚለውን ለመግለጽ መጀመሪያው የምንጠቀመው ይሄኛው ነው። ሁለት ንግግሮች እናያለን። በእርግጥ በርግጥ ብዙ አይነት ንግግሮች አሉ ፍራቻን ለመግለጽ ነገር ግን ሁለቱን ብቻ ነው የምናየው ዛሬ። የመጀመሪያው ይሄኛው ነው። አም ነርቨስ የሚለው አም ነርቨስ አም ነርቨስ ካልኩኝ ፈርቻ አለው እያልኩ ነው። ሁለተኛው መንገድ ደግሞ ፍራቻን ለመግለጽ አም ስኬርድ፣ አም ስኬርድ ማለት እንችላለን። አም ስኬርድ ማለትም ፈርቻ ያለው ማለት ነው። ነገር ግን ሁለቱን ንግግሮች የምንጠቀምበት ቦታ ይለያያል። ይሄንን የምንጠቀመው አም ስኬርድ የሚለውን የምንጠቀመው በጣም ከመጠን በላይ ስንፈራ ነው። ለምሳሌ ምናልባት እባብ አይተን ሊሆን ወይ ደግሞ በጣም የሚያስፈራ ነገር ስናይ አም ስኬርድ እንላለን። ነገር ግን አም ነርቨስ የሚለውን ንግግር የምንጠቀመው የተለየ ቦታ ላይ ነው። ይህን ንግግር የምንጠቀመው ምናልባት የስራ ኢንተርቪው ካለብን በጣም ፈርተን ከሆነ ወይም ደግሞ ስቴጅ ላይ የወታችሁ ተናገሩ ከተባልን ወይም ደግሞ ከፈተና በፊት በጣም ስንፈራ ስንጨነቅ ያለው ስሜት ነው ነርቨስ የሚባለው እንጂ የሆነ ነገር አይተን ስንደነግጥ ያለው ፍርሃት ሳይሆን ነገሮች ላይ ነገሮችን ለማድረግ ስንጨነቅ ስንፈራ የምንጠቀመው ነርቨስ የሚለውን ነው። በጣም የሚያስፈሩ ነገሮችን ለመግለጽ ደግሞ ስኬርድ የሚለውን እንጠቀማለን። ስለዚህ ሁለቱን የተለያዩ ቦታዎች ላይ ነው የምንጠቀመው ማለት ነው። ሌላው ጊልት ወይም ደግሞ የጥፋተኝነት ስሜትን ለመግለጽ አይ ፊል ጊልቲ እንላለን። አይ ፊል ጊልቲ ጥፋተኝነት ይሰማኛል ማለት ነው። ሌላው ሼም ወይም ደግሞ እፍረትን ለመግለጽ አም አሼምድ እንላለን። አም አሼምድ፣ አም አሼምድ ማለት አፈር ያለው ማለት ነው። ሪግሬት ወይም ቁጭት ያልነውን ደግሞ ይቆጨኛል ወይም ቆጭቶኛል ለማለት አይ ሪግሬት ኢት፣ አይ ሪግሬት ኢት ብለን እንግለጻለን። እዚህ ጋ ሬ ትጎላለች፣ ሙሏት። እሷን አይ ሪግሬት ብዬ ቁጭት መግለጽ ይችላለሁ ማለት ነው። አሁንም ወደ ሌሎቹ ስሜቶች እንምጣ። አሁንም ኔጌቲቭ ፊሊንጎች ናቸው። የመጀመሪያው ጀለሲ ይላል። ጀለሲ ማለት ቅናት ማለት ነው። ሎንሊነስ ሎንሊነስ የምንለው ብቸኝነት። ኤምባራስመንት ኤምባራስመንት ውርደት። ዲስአፖይንትመንት ዲስአፖይንትመንት ማዘን ወይም ተስፋ መቁረጥ። ይህንን ዲስአፖይንትመንት የሚለውን ለመተርጎም በጣም ተቸግሬ ነው ሁለት አድርጌ ያስቀመጥኩላችሁ። ዲስአፖይንትመንት የሚለው ስሜት አንድ ነገር ይሆናል ብለን ጠብቀን፣ ወይም ደግሞ አንድ ሰው የሆነ ነገር ያደርጋል ብለን ጠብቀን ሳያደርግ ሲቀር ወይም የሆነ ነገር ሳይሆንልን ሲቀር የሚሰማን ስሜት ነው። በዛ ነገር ተስፋ እንቆርጣለን ወይም በዛ ሰው ተስፋ እንቆርጥበታለን፣ እናዝናለን ማለት ነው። ስለዚህ ያ ስሜት የሆነ ነገር ሊሆን ይሆናል ብለን አስበን ሳይሆን ሲቀር የሚሰማን ስሜት ነው ዲስአፖይንትመንት የሚባለው። በንግግሮች እናያቸው። የመጀመሪያው ጀለሲ ወይም የቅናት ስሜት ቀንች አለው ለማለት፣ አም ጀለስ፣ አም ጀለስ እንዳለን። ከፈለግን አይፊል ጀለስ ማለትም ይቻላል። አም ጀለስ የሚለው ግን በጣም የተለመደው ነው። የብቸኝነት ስሜት ለመግለጽ ወይም ሎንሊነስ ያለውን ለመግለጽ አይፊል ሎንሊ አይፊል ሎንሊ እንላለን። አይፊል ሎንሊ ማለት ብቸኝነት ይሰማኛል ማለት ነው፣ ወይም ብቸኝነት የተሰማኝ ነው። ኤምባረስመንት ወይም ውርደት የሚለውን ለመግለጽ አም ኤምባረስድ ካልኩኝ ተዋርጃለሁ፣ ተሸማቅቅ ያለው ማለት ነው። የሆነ ሁኔታ ላይ ከተዋረድኩም የሚሰማኝ ስሜት ኤምባራስመንት ነው ማለት ነው። አም ኤምባራስድ ብዬ ገልጻለሁ። ዲሳፖይንትመንት የሚለውን ለመግለጽ አም ዲሳፖይንትድ፣ አም ዲሳፖይንትድ፣ አም ዲሳፖይንትድ ብዬ ገልጻለሁ። እንደነገርኳችሁ አዝኛለሁ ወይም በሆነ ነገር ላይ ተስፋ ቆርጫለሁ እንደማለት ነው። አም ዲሳፖይንትድ ማለት አሁንም እንቀጥላለን። እነዚህ የመጨረሻዎቹ አራት ኔጌቲቭ ፊሊንጎች ናቸው። የመጀመሪያው ከንፊውዥን የሚለው ነው። ግራ መጋባት ስሜት። ሌላ ቦርደም፣ ቦርደም ድብርት። ሾክ፣ ሾክ ድንጋጤ። ሾክ የምንለው ከመጠን በላይ የሆነ ድንጋጤ ነው። ቅድም እንዳለው ሰርፕራይዝ የሚለውም ሰዎች ሲያስደነግጡን ነው ግን በጥሩ ሁኔታ ባልጠበቅነው ሁኔታ ጥሩ ነገር አድርገው ሲያስደነግጡን ወይም ሲያስገርሙን ነው። ሾክ የሚለው ግን በጣም ከመጠን ያለፈ ድንጋጤ ነው። ሌላ ዎሪ፣ ዎሪ ማለት ጭንቀት። በንግግር እናያቸው። አም ከንፊውዝድ። ከንፊውዥንን ለመግለጽ አም ከንፊውዝድ እንላለን። ተወዛግቤያለሁ ወይም ግራ ገብቶኛል ማለት ነው ግራይ መጋባት ስሜት ውስጥ ነኝ ማለት ነው። አም ኮንፊውዝድ። አም ቦርድ። አም ቦርድ፣ ደብሮኛል ወይም ድብርት ውስጥ ነኝ። አም ቦርድ፣ ከፈለኩኝ አይ ፊል ቦርድ ማለትም እችላለሁ። አም ሾክድ፣ ይሄ ደግሞ ሾክን ለመግለጽ ነው። አም ሾክድ፣ አም ሾክድ ደንግጫለው ማለት ነው። ሌላው የመጨረሻው ወሪ የሚለው ነው። ወሪ ደግሞ ጭንቀት ማለት ነው። አም ወሪድ ካልኩኝ ተጨንቄያለሁ ማለት ነው። አም ወሪድ። ሌላ አንድ የተለመደ ንግግር አለ ዝም ብዬ የጨመርኩላችሁ አፕሴት የምትለዋ ናት። አፕሴት የምትለዋን ብዙ ቦታ ልታገኟት ትችላላችሁ። አም ፕሴት ካልኩኝ ብዙ ትርጉም ሊኖረው ይችላል። በአጭሩ እዚህ ጋ ተረብሻለሁ ብዬ ገልጨዋለሁ ነገር ግን አመፕሴት ስል አንደኛ ተናድጄ ሊሆን ይችላል፣ ሁለተኛ አዝኜ ሊሆን ይችላል፣ ወይም ደግሞ ቅድም እንደነገርኳችሁ ዲሳፖይንትድ ሆኜ ሊሆን ይችላል። ወይም አንድ ነገር ይሆናል ብዬ ጠብቄ ሳይሆንልኝ ሲቀር የሚሰማኝ ስሜት ሊሆን ይችላል ማለት ነው። ስለዚህ በአጠቃላይ ተረብሻለሁ እንደ እንደማለት ነው ወይም የመረበሽ ስሜት ማለት ነው። ስለዚህ እፕሴት የሚለውን ስታዩ ጥሩ ስሜት እንዳልሆነ እወቁ። የጥሩ ስሜት ተቃራኒ ነው ማለት ነው። በጣም ተናድጃ ሊሆን ይችላል። በጣም ከፍቶኝ እያለቀስኩ ሊሆን ይችላል። ብቻ ጥሩ ስሜት ላይ አይደለሁም ማለት ነው። እነዚህን ካየን ከበቂ በላይ ነው ብዬ አስባለሁ። ጥያቄውን እንያ። አንድን ሰው ምን እንደሚሰማው ለመጠየቅ ምን እየተሰማህ ነው ወይም ምን እየተሰማሽ ነው ብለን ለመጠየቅ ሀው ድ ዩ ፊል፣ ሀው ድ ዩ ፊል ሃው ዱ ዩ ፊል ሃው ዱ ዩ ፊል ማለት ቀጥታ የአንድን ሰው ስሜት እየጠየቅን ነው ማለት ነው። እዚህ ጋር ደስታ ይሰማኛል ማለት ከፈለገ አይ ፊል ሃፒ ብሎ ይገልጻል ማለት ነው። አይ ፊል ሃፒ ከፈለገ ደግሞ አም ሃፒ ብሎ መግለጽም ይችላል። ስለዚህ ጥያቄው ለሁሉም እስካሁን ላየናቸው ስሜቶች ይሄ ጥያቄ ይሆናል ማለት ነው። አሁን ቀጥታ ወደ ቴስታችን ወይም ወደ ፈተናችን እንሄዳለን። አምስት በጣም ቀላል ምርጫ ጥያቄዎች ናቸው ያሉት። የዛሬው ትምህርታችን በጣም ቀላል ነው ብዬ አስባለሁ። ነገር ግን የቃላቶችን ትርጉም ለመያዝ ትንሽ ሊከብደን ይችላል። አሁን ደግሞ በጥያቄ ስናየው በደንብ ትይዙታላችሁ ብዬ አስባለሁ። ስለዚህ ተዘጋጁ፣ እንጀምር ጥያቄ ቁጥር 1 ኤ ሀው ዱ ዩ ፊል ብሎ ይጠይቃል። ምን እየተሰማ ነው ማለት ነው። ቢ በጣም ጓጉቻ አለሁ ብሎ ይገልጻል። ስለዚህ በእንግሊዝኛ የቱ ነው? አይ ፊል ሃፒ፣ አይ ፊል ፒስፉል፣ አም ኤክሳይደድ። አም ኤክሳይደድ የሚለው መልስ ይሆናል ማለት ነው። አይ ፊል ሃፒ የሚለው ደስተኛ ነኝ እያለ ነው፣ ወይም ደስተኝነት ይሰማኛል እያለ ነው። አይ ፊል ፒስፉል የሚለው ደግሞ ሰላም ይሰማኛል የሚለው ነው። ሁለተኛ፣ አሁንም ተመሳሳይ ጥያቄ ነው። ሃው ዲ ዩ ፊል ይለዋል። እፎይታ ይሰማኛል ብሎ ይገልጻል። ኤ አይ ፊል ሪሊቭድ፣ ቢ አይ ፊል ፕራውድ፣ ሲ አይ ፊል ኮንፊደንት። መልሱም የሆነው ኤ አይ ፊል ሪሊቭድ ቢ ላይ ያለው አይ ፊል ፕራውድ የሚለው ኩራት ይሰማኛል የሚለው ነው። ሲ ደግሞ አይ ፊል ካንፊደንት የሚለው በራስ መተማመን ይሰማኛል። ሶስተኛ ሀው ዱ ዩ ፊል ይለዋል። ተናድጃለሁ ብሎ ለመግለጽ የቱን ይጠቀማል? ኤ አም ኤንግሪ፣ ቢ አም ሳድ፣ ሲ አም ነርቨስ መልሱ ኤ አም ኤንግሪ። ቢ ላይ ያለው አምሳድ ማለት አዝኛለሁ ነው። ሲ ደግሞ አም ነርቨስ ማለት ፈርቻለሁ ማለት ነው። ለሆነ ነገር ፈርቻለሁ እያለ ነው። አራተኛ ሀው ድዩ ፊል ይለዋል። ቀንቻለሁ ይላል። ኤ አም ኤምባረስድ፣ ቢ አም ጀለስ ሲ አም ዲሳፖይንትድ ፣ መልሱ ቢ አም ጀለስ። አም ኤምባረስድ ማለት ተዋርጃለው ተሸማቀቅ ያለው ማለት ነው። አም ዲሳፖይንትድ ማለት አንድ ነገር እንዲሆን ጠብቄ አልሆነም አዚኛለው ያለው ማለት ነው። አምስተኛ ወደ መጨረሻውን እንሄድ። ሃው ዱ ዩ ፊል ደብሮኛል ብሎ ይመልሳል። ኤ አም ወሪድ፣ ቢ አም ቦርድ፣ ሲ አም ሾክድ። መልሱ የሚሆነው ቢ አም ቦርድ። አም ወሪድ የሚለው ተጨንቅ ያለው ወይም ጨንቆኛል የሚል ስሜት ነው። ሲል ያለው ደግሞ አም ሾክድ የሚለው ደንግጫለው የሚለው ነው። የዛሬው ትምህርቱም ጥያቄውን በጣም ቀላል ይመስለኛል፣ ነገር ግን በጣም ወሳኝ ርዕስ ነው ብዬ ስላሰብኩኝ ነው ያመጣሁላችሁ። እንደወደዳችሁት እንደተማራችሁበት አልጠራጠርም። ከዚህ በኋላ ስሜቶቻችሁን መጥፎም ሆነ ጥሩ በደም አድርጋችሁ እንደምትገልጹ እርግጠኛ ነኝ። ስንት እንዳመጣችሁ አስቀምጡልኝ። የሁላችሁንም መልስ እጠብቃለሁ። በቀን 19 ወይም በዴ 19 በጥሩ እና በጠቃሚ ርዕስ እንገናኛለን። እስከዛው ሰላም ቆዩ። ቻው ቻው።